ሰላሙ አለይኩም ወረህመቱላሂ ወበረካቱ እሑድና የተከበራችሁ የሄዳል ቤተሰቦች እንዴት ናችሁ ደህና ናችሁን ያለኛ ዛሬ ቀለል ያለች ምሳ ነው የምሰራው እዚጋ ዝደ ወይም አትክልት ማለት ነው እናንተ ናችሁ ደህና ናችሁ እንዴት እንዴት ይዟችኋል እና እንዴት ይዟችኋል እና አልহামዱሊላህ ደህና ነኝ ማሮቼ ከሆነ በኋላ ሰላም ማሰማሪያ ክፍል ይሄ ነው ማለት ነው። እያቸው ቢዛር ግን ዛሬ የምጠብሰው ይሄንን ነው። እዚያ ምንድን ነው እናረገው? ቆንዶ በርበሪ ሀይ ቫይቦች ቆንዶ በርበሪ እናደርጋለን። በጣም ቀላል ነው፣ ለቸኮለ ሰው በጣም ቀላል ነው እና እስከ መጨረሻ ተከታታይ ነው። እ ንስራ እሺ፣ አባይ እዚህ ደርሷል። እንደዚህ እናደርግና እየቀረጽን ስለሆነ እና ውድ እዚህ ደርሳል እንደዛ አይደለም፣ ታላይ አድርግበታለህ፣ እንደዚህ ማለት ነው። ብዙ ሰዓት አይወስድም። እንደገና ደግሞ ብዙ ብቻ ግን ትንሽ እንደኔ ማለት ነው። ምክንያቱም አሳ በራሱ የራሱ ዘይት አለው ዘይት ማጣቂያውን የምታዩት ውሃ አይደለም፣ የራሱ ዘይት ነው ያለው እና ዘይት በተለይ ዘይት ነገር ትንሽ ማንሳት ሰመኩ ማለት ነው። ራሱ ይበቃ ፍርፍር ነው የሚለው። ቀስ እያላችሁ እንዳይተረፈርባቸው ተፈለገ ጠባል እና እንደምታዩት ምን ይመስላል?

ይህን ማሶያ ሶስ ለዚህኛው ልጅ ደግሞ ማልሆን ማለት ነው። ቅድም ያረኩት ጣፋጭ ነው። ይሄኛው ጣፋጭ ነው። ይሄኛው ምልህ ነው። ይሄኛው ደግሞ ስኳር ነው ማለት ነው።

ይመስላል ይችሁት፣ እንደምትወዱ ተስፋ ተስፋ አደርጋለሁ። ውዶቼ፣ ፍቅሮቼ፣ ማሮቼ እና ሰብስክራይብ አርጉ፣ ሸር አርጉ፣ አበረታቱኝ። በሌላ ቪዲዮ እንገናኛለን። ለዛሬ ዝም ብዬ ቀለል ያለ ምግብ ነው የምሰራ የሰራሁላችሁ። መቀጣይ እስከምንገናኝ ወሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሸር አድርጉልኝ፣ አበረታቱኝ ሀባይብ።